ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን መጋቢት 22 2017 ዓ.ም አጫጭር መረጃዎችን እና ዘገባዎችን ጀመርቻለው። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሪያችሁን ቆዩ። በለጠ ካሳ ነኝ። እናንተ ማብራችሁ እንድትቆዩ በአክብሮት ትጋብዛለው። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል አማራ ክልል የግንባር መረጃዎች እንዲሁም ደግሞ ወደ ወለጋ አካባቢ የሚወስዱ መረጃዎችን ማካት ይቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የሚጋብዘው። አስተያየት ሀሳብ፣ ጥቆማ፣ አስተያየት እንዲሁም ምልከታና መረጃዎች ካሏችሁ ጥቆማ ዜና ትሚል ዶትኮም ላይ በርካቶቻችሁ ጥቆማዎችን እየላካችሁ ሌ ነው። በተለይ የሞስናን በተመለከተ ብዙ ቦታ ጥቆማዎችን እገታ እንዲሁም ደግሞ በማህበረሰቡ ላይ አሉታዊ ተጽዕኖ የሚያመጡ ህገወጥ ድርጊቶችን የሚፈጸሙ ህገወጥ ተግባራትን በተመለከተ ያደረሳችሁ ስለሆነና ለማህበረሰቡ ድምፅ እንድንሆን አስተዋጽኦ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ይህንን እንድትቀጥሉ በአክሮት አሁን ጋብዛለሁ። ጥቆማ ዜና ሲቪል ዶትኮም ዲስክሪፕሽን ላይ በሚገለጸው የኢሜይል አድራሻ ልትርኩልኝ ትችላላችሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ምንምን መረጃዎችን ይዛል ካላችሁኝ አብራችሁን ስትቆዩ የምትከታተሏቸው ይሆናል። የመጀመሪያው ዘገባይ ግን ጠቅላይ ሚኒስትር አብይ አህመድን የተመለከተውን ነው። በጠዋቱ የመረጃ ጊዜ ጠቅላይ ሚኒስተሩ በከፋ የጤና ቀውስ ውስጥ ገብተው ሕክምና ውስጥ ይገኛሉ የሚል ሰሞነኛ ወሬ ያለሱን አጣራልን የሚል መረጃ ጠይቃችሁኝ፣ ጉዳዩ ሐሰት ነው የሚል እንዲሁም ደግሞ የተረጋገጠ ነገር የለም የሚል ምላሽ ሰጥቻችሁ ነበር። ከሰዓት በኋላ እንግዲህ አብይ አህመድ ያው ከሳምንታት በኋላ አለሁ አልጠፋሁም ብለዋል። እንደውም በደቡብ ሱዳን የሉካምቡድን ተቀብለው ማነጋገራቸውን ነው እየገለጹት ጠቅላይ ሚኒስትሩ በደቡብ ሱዳን ወቅታዊ ሁኔታ ጉዳይ ስለመዋየታቸው እና ከሳልቫኪር የተላከ ልዩ መልእክት መቀበላቸውን ከገለጹ በኋላ ለደቡብ ሱዳን ወቅታዊ ችግር ሁሉን አካታች ቀጠና አቀፍ አካሄድ ያስፈልጋል ብለዋል ፌስቡክ ገጻቸው ላይ ከጻፉት እና ካጋሩት የመንግስት ሚዲያዎችም ወስደው ከአሰራጩት ዘገባ ላይ እየተመለከተ ነው። ለደቡብ ሱዳን እንግዲህ አካታች ሁሉን አቀፍ ቀጠናው ያካሄድ ያስፈልጋል የሚለው አስተያየት ለኢትዮጵያ የሚሰራበት መንገድ የለም። ኢትዮጵያ ውስጥ ያለውን ጦርነት ለመፍታት ምንድን ነው ይሄ የማይሰራበት የሚለውን አብሮ ማንሳት ያስፈልጋል። እንግዲህ ጠቅላይ ሚኒስትሩ ለሌሎች ሀገራት የሚሰጡት አስተያየት ለራሳቸው ለምን አይተገብሩትም? በኢትዮጵያ ውስጥ ሁሉን አካታችና ሁሉን አቃፊ የሆነ ችግሩን ለመፍታት እና ቀውሱን ያለውን አጠቃላይ የፖለቲካና ወታደራዊ ቀውስ ለመፍታት ለምን ወደ ተግባር አይለውትም የሚለውን አብሮ ማንሳት ያስፈልጋል። ዋናው መልእክት ግን ጠቅላይ ሚኒስትሩ ያው የተወራው ወሬ ወሬው ሲያልቅ አለሁ ለማለት እና የህዝብ ተፈላጊነቱን ለመጨመር እየተደረገ መጥፋት መሆኑን ከሚዲያ መገንዘብ ይቻላል። ወደ ሌሎች መረጃዎች ስንሄድ ንግድ ባንክ ትናንትና ሪፖርተር ይዞት የወጣውን ዘገባ በተመለከተ ዛሬ ማስተባባያ ሰጥቷል። ንግድ ባንክ ማስተባበያ ሰጠው ለመንግስት ንግድ ባንክ አንድ ትሪሊየን ብር አበድሯል የሚለውን በተመለከተ ያበደርኩት ገንዘብ የለም፣ በቀጥታም ለማበደር አሰራሩ አይፈቅድልኝም። ስለዚህ ሪፖርተር ከእውነታው ያፈነገጠ ዘገባ ይዞ ወጥቷል በሚል መግለጫ አውጥቷል። ንግድ ባንክ ለመንግስት ግምጃ ቤት ሽያጭ መልኩ እንጂ በቀጥታ እያበደርኩት የለም። ይህም እንግዲህ ለመንግስት የልማት ድርጅቶች ጭምር የተሸጠውን ያካትታል የሚል እንግዲህ ረጅም ሐተታ ያለው መግለጫ ነው እያወጣው እንግዲህ መንግስትን ገጽታም ለመጠበቅ ነው። መንግስት ከፍተኛ የገንዘብ እጥረት ውስጥ ገብቶ ከማህበራት ጭምር ገንዘብ እየተበደረ ያለበት ሁኔታ በተመለከተ ትናንትና መረጃ አጋርቻችኋለሁ። ከተለያዩ አካባቢዎች በአማራ ክልል ለቤት ግንባታ የተደራጁ ማህበራት ገንዘብን እየጠየቀ እንደሆነ፣ ለፕሮጀክት ማስፈጸሚያና ለመንግስት ወጪዎች ክፍያ በሚል ሌላው ጥቆማ መረጃ አለ። የአማራ ህንፃ ስራዎች ግንባታ ድርጅት አሁን አማራ የሚለው ስም ትተው ዘመን ኮንስትራክሽን ብለውታል፣ በነገራችን ላይ ቀድሞ የብአዴን የግል ንብረቶች የሆኑ በርካታ ድርጅቶች አሉ። በኋላ በምክር ቤት የአማራ ህዝብ ተብለው የመጡ በርካታ ንብረቶች አሉ። አሁንም በእርግጥ እንግዲህ ጡረታ የወጡ የብአዴን ባለስልጣናት ቤተሰቦቻቸው፣ ዘመዶቻቸው በጥቅም ሰንሰለት የተያዟቸው ተቋማት ናቸው። የልማት ድርጅቶች ይባላሉ። የውሃ ስራዎች ድርጅት፣ የህንፃ ስራዎች ድርጅት አብቁተን ጨምሮ ከሰላሳ በላይ ድርጅቶች ናቸው የሚገኙት። እነዚህ አብዛኞቹ አማራ የሚለውን ስም እየለወጡ ሌላ ስም እየያዙ ነው የሚገኙት። እንግዲህ የጥረት ኮርፖሬት የሚባለው ንጋት ኮርፖሬት ስር የሚገኙ በርካታ ድርጅቶች ይገኛሉ። በዚህ የዚህ በተለይ የዘመን ኮንስትራክሽን ድርጅት የተባለው አሁን ስራ አስኪያጅ ለግል ቤታቸውን እየገነቡ ነው የሚል ጥቆማ ነው የመጣው። በዚህ እንግዲህ ስማቸው የተገለጸውና ይሄ ድርጊት የተጠቆመባቸው ሰው ማስተባበል የሚችሉ መሆኑን በዚሁ መግለጽ እፈልጋለሁ። ኃላፊው ደሴ ከተማ ደመናጨፍ ተብሎ የሚጠራ አካባቢ የግል ህንፃ እየገነቡ ነው ከአሚኮ አማራ ሚዲያ ኮርፖሬሽን ግንባታ እቃዎችን እየወሰዱ ነው የሚሉት እንግዲህ ዘመን ኮንስትራክሽን የአሚኮን ህንፃ እየገነባ ነው። እዛው ጎን ለጎን ደግሞ ራሳቸው የመኖሪያ ህንፃ እያስገነቡ ነው የሚል ነው። ዝርፊያና የሙስና ጥቆማ ነው። ወደ ሌሎች መረጃዎች፣ አማራ ክልል ያለውን አጠቃላይ ሁኔታ በተመለከተ አዲስ ስታንዳርድ ምሁራና የህግ ባለሙያዎችን አናግሮ ይዞት የወጣው ዘገባ አለ። ከዚህ ላይ ዋና ዋና ነጥቦችን ወደ እናንተ ላድርስ። የተመለከትኳቸውን ጥልቅ ሀተታ በሚል ይዞት የወጣው ዘገባ ነው። በአማራ ክልል ያለው ጦርነት የክልሉ ኃይሎች ተሳትፎ መጨመሩን ያሳያል። ዘገባው የክልሉ ኃይሎች ተሳትፎ በእጅጉ ጨምሯል። በዚህ ባለፉት ሁለት ሳምንት በብርሸለቆ ወታደራዊ ማሰልጠኛ ተቋም ከ10 ሺ በላይ የአድማብተና አባላት መመረቃቸውን እና በምርቃቱ ስነስርዓት ላይ የክልሉ የብልጽግና ባለስልጣናት ተገኝተው ያስተላልፏቸውን መልዕክቶች በመግቢያነት በመጠቀም አዲስ ስታንዳርድ በዘጋጀው ጥልቅ ትንታኔ የምሁራንን ማስተያየት አካቷል። በጎንደር ዩኒቨርስቲ መምህር ረዳ ፕሮፌሰር የፍልስፍና መምህር አነጋግሯል። በዚህም እንግዲህ የረዳ ፕሮፌሰሩ መሰረታዊ ሀሳቦችን አንስተዋል። ካነሷቸው ሀሳቦች መካከል የመከላከያ ሰራዊቱ ከፍተኛ ጉዳት እየደረሰበት እንደሆነ በርካታ አባላቱን በጦርነቱ ማጣቱን ውድመትና አጠቃላይ ቀውስን በገዛ ዓይኑ እየተመለከተ እንደሆነ ሰራዊቱ ከገለጹ በኋላ በጦርነቱ በድርድርና በውይይት ማስቆም ካልተቻለ የጦርነት ተፋላሚ ላይ ለውጥ ማድረግ የሚሞተውን መቀየር ወይም ደግሞ መተካት ካልሆነ በስተቀር የሚያመጣው ለውጥ የለም ብለዋል። እንግዲህ ይህንን ሲናገር አዲስ ስታንዳርድ ባለፈው ጥር ላይ አለምሸት ደግፌ ጀነራል አለምሸት ደግፌ ሰራዊቱን ከክልሉ እናወጣ እንችላለን የሚለውን የጀነራል ንግግር ወስዶ ተጠቅሟል። በዚህ እንግዲህ የጎንደር ዩኒቨርሲቲ የፍልስፍና መምሪያውን ደግሞ ለአዲስ ስታንዳርድ አስተያየት የሰጡት ረዳት ፕሮፌሰር ሲሳይ አሰመረ ወታደር መለዋወጥ እንግዲህ መከላከያን በአድማ ብተናና በሚሊሻ መለወጥ ችግሩን አይፈታውም የሚል አስተያየት ሰጥተዋል። ረዳ ፕሮፌሰሩ የክልሉ መንግስት በርካታ ሚሊሻ አድማብተናና ፖሊስ ማሰማራት ይፈልጋል እያሰማራም ይገኛል። ይሄ ግን ችግሩን አይፈታውም የችግሩን ለመፍታትም መሰረታዊ አሰራር አይደለም ብለዋል። በዚሁ ላይ አስተያየት የሰጡ ጠበቃ አዲሱ ጌታ ነህ ቀድሞም ሰራዊቱ ወደ ክልሉ መግባት አልነበረበትም፣ ግጭቱ የተባባሰው የፌዴራል ኃይል ትጥቅ ለማስፈታት ወደ ክልሉ ከገባ በኋላ ነው ብለዋል። እሳቸውንም እንደዚሁ አነጋግሯል አዲስ ስታንዳርድ። ረዳ ፕሮፌሰር ሳያስማረ በአድማ ብተና እና በሚሊሻ ክልሉን ፈጽሞ መቆጣጠር አይቻልም ለአጭር ጊዜ መቆጣጠር ይቻል ይሆናል፣ ግን ፈጽሞ መቆጣጠር አይቻልም። የፋኖ ኃይሎችን በተመለከተ ወታደራዊ አቅምና የወታደራዊ አደረጃጀታቸው ከእለት ወደ እለት እየተጠናከረ መምጣቱን የዩኒቨርሲቲው ፕሮፌሰር ይናገራሉ። የፋኖ ኃይሎች በርዕዮተ ዓለም ጭምር እየተጠናከሩ መጥተዋል። በፋኖ በርካታ ቀበሌዎችና ወረዳዎችን ተቆጣጥሯል። በአደረጃጀት በሻለቃ በብርጌድ በክፍለ ጦር በዝና በተለያዩ የኮራ አደረጃጀቶች እየተደራጁ ነው። ፋኖች በሎጂስቲክም እንዲሁም ደግሞ ፋኖ በታጠቀው ጦር መሳሪያ እንደዚሁ እያደገ መጥቷል ነው የሚሉት። መንግስት መረጃዎችም ጭምር ይህን ነው የሚያሳዩት። በርካታ ቀበሌዎችና በርካታ የገጠር ወረዳዎችን ፋኖ ተቆጣጥሯል። ስለዚህ የፋኖ ጋር መሰረታዊ ለውጥ የሚያመጣ ከሆነ የፌዴራል መንግስቱ መነጋገርና ችግሩን በውይይት መፍታት አለበት ብለዋል። እንግዲህ እንደ አዲስ ስታንዳርድ አይነት በተለይ የኦሮሞ ፖለቲካ አፍሌትድ ወይም ደግሞ ለዚህ ስሜት ያላቸው ሚዲያዎች እንደዚህ አይነት አስተያየቶችን ከምሁራ ሲያሰባስቡ ጉዳዩ ወደፊት ምን ታስቦበታል? በቀጥታ እንግዲህ ያው የአብይ ቀጥታ ደጋፊ የሆኑ ሚዲያዎች ሳይሆኑ የጃዙር ደጋፊ ሚዲያዎች ደግሞ የኦሮሞ ፖለቲካ አራማጅ ሚዲያዎች ናቸው። እንግዲህ እያሉ ያሉት ወደፊት ምን ታስቧል የሚለው ላይ እንግዲህ የምልከታም የሚሰጥ ነው። በእርግጥ የምሁራን አስተያየት ነው። በትግራይ የመጠላ ጣቢያዎች ከመጠን በላይ ተጨናንቀዋል ብሏል። የተባበሩ መንግስታት የስደተኞች ድርጅት ተፈናቃዮች አስከፊ ኑሮ እየገፉ ነው ብሏል። በቤት ተከራይተው ከአሁን በፊት ይኖሩ የነበሩ ተፈናቃዮች የቤት የሚከፍሉት ኪራይ እና ገንዘብ ስለጨረሱ ወደ መጠለያ ጣቢያዎች እየተመለሱ ነው። መጠለያ ጣቢያዎችም እየተጨናነቁ እና ከሚይዙት መጠን በላይ ሰው እየያዙ ነው የሚገኙት። እንግዲህ በትምህርት ቤቶች ውስጥ ተጠልለው የሚገኙ በርካታ ተፈናቃዮችንም ወደ መጠለያ ጣቢያዎች የማንቀሳቀስና የማዛወር ስራ እየሰራ መሆኑን የተባበሩ መንግስታት ድርጅት በትግራይ ያለው የስደተኞች ጉዳይ ገልጿል። በአንድ ትምህርት ቤቶች የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች አዘዋውር ያለው ብሏል። እንግዲህ ከተፈናቃዮች ጋር ከተነሳ ከሁለት ቀናት በፊት መሰረት ሚዲያ በደቡብ ወሎ የተለያዩ አካባቢዎች የሚኖሩ በዛፍ ስር የሚኖሩ ከሺህ በላይ የአማራ ተፈናቃዮችን በተመለከተ ይዞት የወጣውን ዘገባ ታስታውሱት ነው። በዛ ዘገባ መሰረት እንግዲህ 6 ሺህ ተፈናቃዮች ከወለጋ እና ከተለያዩ የአገሪቱ አካባቢ ተፈናቅለው አሁን የሚገኙት በዛፎች ስር እያደሩ ነው የሚገኙት። አስከፊ ኑሮ እየገፉ ተፈናቃዮቹ ለመንግስትም እንግዲህ የመንግስትም እንደሰው እንደማይመለከታቸው ለሚዲያው አስተያየት ሰጥተዋል። በስም የተጠቀሱ ወደ ሌሎች መረጃዎች ሄዳለው። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ የትራንስፖርት ቢሮ የድጋፍ ሰራተኞች እየተበተን ነው ብለዋል። በርካታ ነባር ሰራተኞች ከምደባ ውጭ እንዲሆኑ ተደርገዋል። ስልሳ ፐርሰንት ወይ ደግሞ ስልሳ በመቶ የሚሆኑ ሰራተኞች ናቸው ከምደባ ውጭ እየተደረጉት የድጋፍ ሰራተኞች የተለያዩ ደንብ መስፈርት እያወጡ ስልሳ ፐርሰንት ሰራተኛውን ከምደባ ውጭ አድርገውታል፣ የሚሉት ቅሬታ አቅራቢዎቹ በተለይ የድጋፍ ሰራተኛ የዚህ ስርዓት ቀጥተኛ ተጎጂና ሰለባ ሆነናል። በመኖሪያ አካባቢ የትራንስፖርት ስምሪት በሚል መስፈርት በዝውውርና በምደባ ሌላ ሰው አምጥተው እየቀጠሩ ነው የሚገኙት፣ ነባር ሰራተኛው ግን በትነውታል ተብሏል። በዚህም እንግዲህ ከምደባ ውጭ የተደረጉ ሰራተኞች ስም ዝርዝርም ለኢትዮ ፎከስ ደርሷል። በአዲስ አበባ ውስጥ እንግዲህ ስልሳ አርባ ፐርሰንት የሚል ሰሞኑን ሲወራ የነበረ እንዲሁም ደግሞ ተግባራዊ ለማድረግ ኦህዴድ እየተንቀሳቀሰ ያለው ፕሮጀክት አለ። በአዲስ አበባ በሚገኙ የሲቪል ሰርቪስ እና የመንግስት መስሪያ ቤቶች፣ እንዲሁም የልማት ድርጅቶች ስልሳ ፐርሰንት የኦህዴድ ብልጽግና ሰዎችን እንመድባለን፣ ሌላው ኢትዮጵያዊ ደግሞ አርባ ፐርሰንት ይወስዳል የሚል የዚህ እንቅስቃሴ ማስፈጸሚያ ይመስላል እንግዲህ የአውቶቡሶቹ በሚንቀሳቀሱባቸው ቀጠናዎችና በመኖሪያ አቅጣጫዎች በሚል እንግዲህ ከአዲስ አበባ በሁሉም አቅጣጫዎች አካባቢ እንደ አጋጣሚ ወደ ሁሉም አቅጣጫዎች መውጫዎቹ ላይ የሚገኙ ነዋሪዎች ናቸው የሚቀጠሉት፣ ከተባለ እንግዲህ ነባሩ ሰራተኛ ከጥቅም ውጭ ለማድረግ ይህን መስፈርት ያመጡት ሆን ብለው ነው ተብሏል። በዚህም በርካታ ሰራተኞች ከምደባ ውጭ እየተደረጉ ነው የሚገኙት። ወደ ወለጋ የሚወስድን መረጃ ላስከትል። ወለጋ፣ ሆሩ ጉድሮ ወለጋ ዞን አቢደንጎሮ ወረዳ አሮ ሃቦ ተብሎ የሚጠራ ቀበሌ በርካታ የአማራ ተወላጆች በትላንትናው ዕለት ተጨፍጭፈዋል። ጭፍጨፋው ደግሞ የአስከሬን ዝርፊያ ጭምር ተፈጽሞበታል ነው የሚሉት የተጨፈጨፉትን የአማራ ተወላጆች የፖለቲካ ፕሮፓጋንዳ እየተሰራባቸው ነው ልዩ ልዩ እንግዲህ አክራሪ የኦሮሞ ሚዲያዎች ይህንን አስከሬን ኦሮሞ ተጨፈጨፈ እያሉ ፕሮፓጋንዳ እየሰሩበት ነው ጭፍጨፋው የተፈጸመው በመከላከያ በልዩ ኃይል በኮሬ ነገኛ፣ በጋቸና ሲርና ረቢ ረቢኦላ እና በሌሎች አደረጃጀቶች ነው። በጭካኔ ነው የተፈጸመው ጭፍጨፋው። በትላንቱ ጭፍጨፋ ሸኔ ጭራሽ የለበትም ነው የሚሉት የመረጃ ምንጮቹ። ይህንን ካደረጉ በኋላ ይህን ካደረጉ በኋላ አስከሬኖችን ስማቸውን ወደ ኦሮሞኛ በመቀየር ኦሮሞን በአካባቢ የሚንቀሳቀስ የአማራ ታጣቂ ጨፈጨፈ በሚል ድጋሚ ፕሮፓጋንዳ እየሰሩ ነው የሚገኙት። ይሄ ሁለት ጊዜ ግድያ ነው። አሳዛኝ ሞት ነው እየሞቱ ያሉት። በአንጻሩ ደግሞ የኦሮሚያ ጸጥታ ኃይል በሆሮ ጉሩ ወለጋ ዞኖች ንጹሐኖችን እየጨፈጨፈ ነው የሚገኘው። የኦሮሞ ተወላጆችን ሁለት ወረዳዎች ላይ ንጹሐንን የኦሮሞ ተወላጆችን ጨፍጨፏል። የክልሉ ኃይል ለምን አብራችሁን አትታገሉም? ለምን አማራውን ታስጠልላላችሁ? ለምን መረጃ አትሰጡንም? እንዲሁም ደግሞ አማራ ደብቃችኋል፣ ለአማራ ከአማራ ጋር እንደዚሁ ግንኙነት ፈጥራችኋል በሚል ጭፍጨፋ የተፈጸመባቸውም አሉ። እነዚህ ከተጨፈጨፉ በኋላ ደግሞ ድጋሚ እነዚህንም የአማራ ታጣቂዎች ጨፈጨፏቸው የሚል ፕሮፓጋንዳ ነው እየተሰራ ያለው። ጉዳዩ በውል እንግዲህ አካባቢ መረጃ ማውጣትና ሌሎች ሚዲያዎችም ትኩረት ሊሰጡት ይገባል። ከገደሉ በኋላ በአስከሬኖችም ድጋሚ ፕሮፓጋንዳ እየሰሩባቸው ስለሆነ፣ በእነዚህ ዞኖች ቀድሞ በሚሊሻነት ያገለግሉ የነበሩ የአማራ ተወላጆች ከጸጥታ ኃይል ሙሉ በሙሉ ተባረዋል። ተመንጥረው ነው የተባረሩት። የከፋው ነገር ደግሞ ይላሉ፣ እናቶች፣ ህፃናት ላይ ያነጣጠረ ጥቃት ይፈጸማል። የአማራ ተወላጆቹ ጭፍጨፋውን ለመመከት የሚንቀሳቀሱ ከሆነ መከላከያ ድጋፍ እንዲሰጥ የድሮን ጥቃት ጭምር ይጠየቃል። ታጣቂዎች ናቸው ፋኖ ናቸው ይባላል። እንደዚህ የሚከላከሉ ሰዎች ከቤት ርቀው ከሄዱ ህፃናትንም ሴቶችንም መኖሪያ መንደሮችንም እንዳልነበሩ ያደርጋሉ ነው ያሉት። ከመከላከያ ካምፕ ፊት ለፊት በትላንትና ሁለት ሁለት እናቶች ከህፃናት ልጆቻቸው ጋር በአሰቃቂ ሁኔታ ተገድለዋል። በልዩ ኃይል መከላከያ ካምፕ ፊት ለፊት ነው እነዚህ የተገደሉት ነው የሚሉት። ሰሞኑን ከዚህ ባሻገር እንግዲህ ሰሞኑን የኦሮሚያ ክልል ባለስልጣናትም የግድያ ሙከራዎች እንደተደረገባቸው የሚገልጹ መረጃዎች ወጥተዋል። ሽመልስ አብድሳን ጨምሮ በርካታ የዞንና የክልል የፀጥታ አመራሮች በተለያዩ ቦታዎች የግድያ ሙከራ ተደርጎባቸዋል ተብሏል። ነቀምት፣ የምስራቅ ወለጋ ዞን የዞኑ የጸጥታ ባለስልጣናት ላይም እንደዚሁ የግድያ ሙከራዎች ተደርገዋል። ሽመልስ አብዲሳ ግድያ ሙከራ የተደረገበት ጊንጪ ከተማ በነበረበት ጊዜ ነው በግድያ ሙከራው የደረሰው ጉዳት አልታወቀም ከአጃቢዎቹ ላይ ግን ጉዳት ሳይደርስ አልቀረም ነው የሚሉት የመረጃ ምንጮቹ ይህንን በተመለከተ እንግዲህ ወደፊት መግለጫዎች ሊሰጡ ይችላሉ በኦነግ በኩል የሚሉ መረጃዎች ወጥተዋል እስካሁን ይህንን በተመለከተ ግን በነሽመልስ በኩል የተባለ ነገር የለም ወደ ምዕራብ ጎጃም ቡሬ አካባቢ ስንሄድ ቡሬ ሰንቶም ተብሎ በሚጠራ አካባቢ የኦህደድ ብልጽግና ባለስልጣናት በቀበሌው ሕዝብ ላይ ከፍተኛ በደል ነው ወከባ እየፈጸሙ ነው። በዚህ ቀበሌ ሰንቶም ተብሎ የሚጠራው ቀበሌ እንግዲህ ጎጃም ቡሬ ነው። ከቡሬ ቁጭ ከቁጭ ስምንት ኪሎ ሜትር የምትገኝ ቦታ ነች። በዚህ ቀበሌ ነዋሪ የሆኑትን የኦሮሞ ተወላጆች መሳሪያ እየገዛችሁ ታጠቁ በሚል እያዋከቧቸው ነው የሚገኙት የአካባቢው የኦህደድ ብልጽግና ባለስልጣናት። በተጨማሪ ደግሞ የአማራ ተወላጆችን በቀበሌ ውስጥ የሚኖሩትን ደግሞ ጀርባችሁ ይታና እናንተ እነማናችሁ በሚል ደግሞ ማዋከብ እየፈጸሙባቸው ነው ተብሏል። ካሁን በፊት በዚህ አካባቢ ማንነት ተኮር ግጭት ለመቀስቀስ እንቅስቃሴዎች አድርገው ነበረ የፖሊስ አባላት አልተሳካላቸውም። አሁንም በድጋሚ እንግዲህ ህዝቡን ከፋፍለው ወደ ግጭት ለማስገባት እና በተለይ በዚህ ቀጠና ጥቃት ተፈጸመ የሚል ፕሮፓጋንዳ ለመስራት ግጭት እያነሳሱ ስለሆነ ሁሉም ሰው ጉዳዩን በአንክሮ ሊከታተለው ይገባል ብለዋል። የመረጃ ምንጮች ወደ ሰሜን ጎንደር ወገራ የግንባር መረጃዎችን አስከትላለሁ። ወደ ወገራ የሚወስደን መረጃ በወገራ ገደብዬ ከተማ አቅራቢያ በተፈጸመ ጥቃት ከ16 በላይ የመንግስት ኃይሎች ሞትና ቆስለኛ ሆነዋል ተብሏል። ወደ ዳባት እንቅስቃሴ ላይ የነበረ የመንግስት ኃይል ላይ ነው እንግዲህ የአማራ ፋኖ በጎንደር አንድነት ጎንደር የበጋሻው ለጦር የሻለቅ አባላት ጥቃት እየፈጸሙት በዚህም እንግዲህ ይሄ ጉዳት ደርሷል። ከላይ የተገለጸው ባህዛዊ መረጃ መረጃው የክፍለ ጦሩ ቃል አቀባይ ካስትሮ ነው። ወደ መተማ ስንሄድ በመተማ ኮኪት በርካታ የአድማ ብተና አባላት ጠፍተው አድረዋል ተብሏል። ትላንትና ምሽት መሳሪያ ርክክብ የዘመቻ እቅድ ከተደረገ በኋላ አስደንጋጭ በሆነ ቁጥር በርካታ የአድማ ብተና አባላት ጠፍተዋል። አዲስ ሰልጥነው የተመደቡት ናቸው። ሁሉም ኬላዎች ጥብቅ ፍተሻና ቁጥጥር እንዲደረግ ታዟል። ከጠፉት ውስጥ ወደ 27 የሚሆኑት ጀሌ ወይም ደግሞ በባዶ እጃቸው የጠፉ ሲሆኑ 21 የሚሆኑት ግን የመሳሪያ ታጥቀው ነው እየጠፉት ተብሏል። ወደ ቱመት ሳር ውሃ ሽንፋ አካባቢ ጠዋት ሊደረግ የነበረው ዘመቻና አሰሳም በዚሁ ምክንያት ተስተጓጉሏል አሁን በአካባቢው እነዚህ ፍለጋ ላይ ነው የሚገኘው መከላከያም ቀሪው አድማ ብተናም የአካባቢው የብልጽግና ባለስልጣናት ነው የተባሉት ለሁለተኛ ጊዜ ነው ከዚህ ካምፕ በሳምንት ለሁለተኛ ጊዜ ነው ይህን ያክል ቁጥር ያለው የአድማ ብተና አባል ሲጠፋ በተለያዩ ቦታዎች እንደዚሁ አዲስ ተመድቦ ከሄዱት አድማ ብተናዎች ውስጥ ብዙዎቹ ከስምሪት ቀጠናዎቻቸው እየጠፉ ነው የሚገኙት ይሄ ደግሞ ለብልጽግና አስደንጋጭ ሆኗል በተመሳሳይ እንግዲህ በርካታ ቁጥር ያላቸው የአደማ ብተና አባላት በተለያዩ አካባቢዎች እየጠፉ ነው የሚገኙት። በሰሞኑን በዚሁ በመተማ በሁለት ዙር ወልደያ፣ ወደ ጎጃም የተለያዩ አካባቢዎች፣ እንዲሁም ደቡብ ጎንደር መራ ቤቴ አካባቢ እንደዚሁ መጥፋታቸውን የተገለጸው፣ በተለያዩ ቦታዎች ከስምሪት ቀጠና የሚጠፉት አብዛኞቹ እንግዲህ ፋኖን የሚቀላቀሉ ሲሆኑ፣ ሌሎቹ ደግሞ እንደዚሁ እግራቸው ወደ አመራቸው የሚጠፉ ናቸው ተብሏል። በተራዘመ ጦርነት ሌላ ተጨማሪ ኃይል ደግሞ በተለያዩ ማሰልጠኛ ጣቢያዎች እያሰለጠነ ያው ብልጽግና ወደ አማራ ክልል በገፍ እያስገባ ነው የሚገኘው። ሰሞኑን እንግዲህ በሁሉም ወታደራዊ ማሰልጠኛ ጣቢያዎች በርካታ የመከላከያ ሰራዊት አባላት የአድማ ብተና አባላት ሰልጥነው ወደ አማራ ክልል የተለያዩ ግንባሮች ስምሪት እያደረጉ ነው የሚገኙት። ሰሞኑን ወደ ወልቃይት በተለይ በብዛት ኃይል ተጭኗል፣ ከጦላይና ከብርሸለቆ ከብር ሸለቆ ከሰለጠኑ ወታደሮች። እንግዲህ በአማራ ክልል ያለው ሁኔታ በአጠቃላይ ጦርነቱ ከዕለት ወደ ዕለት እየተባባሰ እየሄደ እንደሆነ ነው መረጃዎቹ የሚያሳዩት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።